ድም ያል ነው በአንድም በሌላ እንግዲህ የምናነሳቸው ነገሮች እርስ በርስ የሚመጋገቡ ነገሮች ናቸው። የህይወት ትርፍ ምንድን ነው የሚለውን እንድናነሳ ና እንድናይ ነው። ህይወት ትልቅ ነገር ስለመሆኑና ትልቁ እድል እንደተሰጠንም ለማስታወስ ያክል ነው። አቅም እንዳለን የተለየ እድል እንደተሰጠን፣ በዛ እድል ውስጥ ደግሞ ቢቻል ጥሩ ትርፍ አትርፈን መሄድ እንደሆነ እንድንረዳው ጭምር ነው። ግን ትርጉሙን እናየው። በህይወት ትርፍ ማግኘት ማለት መልካም ውጤትን በመኖራችን እያየን መቀጠል ማለት ነው። ወይም ፖዚቲቭ አውትካምስ የሚለውን ለማስረዳት ነው። መጠቀም፣ ለሌሎችም መጥቀም፣ እኛ በመኖራችን አለም እንድትጠቀም ማድረግ። ህይወት እንግዲህ ከልምዳችን ጭምር መክሰር ሳይሆን ማግኘት መጠቀም፣ ሌሎችን መጥቀም፣ ከተግባራችን መጠቀም፣ ከግንኙነታችን መጠቀም፣ ወደ ኪሳራ የሚሄዱ ነገሮችን ማነፍነፍ ቅድም የተባለው ምልክቶችን ማየት ሊሆን ይችላል። ማስተካከል ካልተቻለ ደግሞ ብዙ ኪሳራ ሳያመጡብን እየሸኙ መጓዝ ማለት ነው። በአጠቃላይ በህይወታችን ውስጥ ያው በተሰጠነ እድሜ ገደብ ውስጥ የተሻለ ነገር ህይወታችን ውስጥ መጨመር ማለት ነው። የተሻለ ነገር ነው ያል ነው። ስለዚህ መስፈርቶቹን እኔ አንደኛው ግላዊ ትርፍ ወይም ደግሞ ፐርሰናል ፕሮፊት ብሎ የሚያስቀምጠው ነው። በምናምነው ዋና ዋና የህይወት ዋጋችን ወይም ደግሞ ኮር ላይፍ ቫሉ ይሉታል። መኖራችን ወይም የምንኖርበትን አላማ በደንብ ሲነግረን ትርጉም ሲሰጠ፣ በደንብ ትርጉም ሰጥቶኝ ነው የምኖረው ለዚህ ጉዳይ፣ ላመንኩበት ነገር፣ ቫሉ ላልኩት ዋጋ፣ ላልኩት ነገር። ይሄም ደግሞ ብዙ ሺ እሴቶች ወይም ዋጋዎች ቢኖሩንም ይሄ ደግሞ ትልቁ የህይወቴ ዋጋ ነው እንድንል የሚያደርገን ነገር ውስጥ ስንገኝ ነው። ሌላኛው ግላዊ እድገት ወይም ፐርሶናል ግሮዝ የምንለው ነው። ያለማቋረጥ መማር ዛሬ አንድ ትምህርት ወስጄ ወጣሁ ብለሽ ነበር አይደል? ባለፈው ሳምንት አንድ ፕሮግራም ላይ ተገኝተ ልክ እንደዛ መሆን ያስፈልጋል። የት ቦታ ኳሊቲ ይመስለኛል። ብዙ ግን የእኔ ትምህርት አያልቅም እንዴ? ይላለሁ ብዙ ጊዜ ለራሴ ያየሁት ነገር ግን ሁሌ ሌሰን ለመውሰድ ትምህርት ለመውሰድ ዝግጁ የሆነ ሰው ራሱን የሚያሻሽልበት ነው። እና ጥሩ ነው፣ መማራችሁን አትጽሉት። ስላላወቃችሁ አይደለም፣ ወይም ይሄ ያለአዋቂነት ምልክት አይደለም። ራስን ለመማር ዝግጁ ማድረግ የአዋቂነት ምልክት ነው ብዬ ነው ማስበው። እንዴት እስከዛሬ ሳላውቀው ብዙዎች ሲያውቁት አይባልም አንድ ነገር በቃ ዛሬ ያወቁት ባይሆን ምንድነው መሆን ያለበት? እስከ ዛሬ ያወቁት ሰዎች ቀድመው ይኝ ኖረውታል ወይ የሚለው ግን ያስቀናኝ ይገባል። አውቀውት የኖሩት ሰዎች ምክንያቱም ብዙ አትርፈዋል እነኚህ ሰዎች። እሺ ለማካካስ ግን ከዛሬ ጀምሮ ማድረግ እጀምራለሁ ወይም እሞክረዋለሁ ማለት ደግሞ ሌላው ቁርጠኝነታችንን የሚያሳይ ቃል ኪዳን ነው። አዳዲስ ክህሎቶችን ማግኘት፣ ህይወትን ለማሸነፍ የተሻለ ክንውን መፈጸም የሚሉት ግላዊ እድገት የምናገኝባቸው መስፈርቶች ናቸው። ሌላው ትርፍ የሚያገኙ ሰዎች ናቸው ብዙ ክህሎቶችን የሚማሩ ሰዎች አሉ። አላቸው ክህሎቱ እንዲባል ሳይሆን አስፈላጊ ሲሆን መጠቀም እየቻሉ ያሳዩናል። ይሄ ነገር ይፈለጋል ሲባል አላቸው ክህሎት፣ ዝግጁ ናቸው። ይሄ ነገር እዚህ ቦታ ተፈላጊ ነው ሲባል ተምረዋል ወይም ሰልጥነዋል፣ መጥተው ይጠቀሙበታል። እያተረፉ ነው እንጂ የሆኑ ሰርቲፊኬቶችን ወይም ፋይሎችን ይዞ ለመቀመጥ አይደለም። ሌላው በጎ ተጽዕኖ ነው፣ ፖዚቲቭ ኢምፓክት የሚባለው ለማህበረሰብ የሰጠ ነው። በጎ ተጽዕኖ በቤተሰባችን ይጀምራል። ሌሎችን በመርዳት፣ ለሌሎች መደሰት፣ መረጋጋት፣ የህይወት መለወጥ የሰራ ነው። በጎ ስራ ይሄ በመኖራችን ያተረፍንበት ነገር ነው። ጥልቅ ፍቅራችንን መከተል በፍላጎታችንና በመርሃችን ለህይወት ባለን መረዳት ውስጥ መኖር ለህይወት ባላቸው መርህ ውስጥ ያንን መርህ አምነው የሚኖሩ ሰዎች ከሌሎች በተለየ አስደሳች ህይወትን ይኖራሉ ወይም ይመራሉ። ከህይወትም ያተርፋሉ የሚባለው። ለምሳሌ በስሜታቸው ተረጋግተዋል። አምኝበት የምኖርበት ነገር ነው። በቃ እንጆ ያረጋለሁ ላይፍን የሚሉ አሉ። ለአባባል ብቻ እንደው ተራ አነጋገር ሳይሆን በተግባር የሚገለጽ ነገር ያላቸው ሰዎችን ለመግለጽ ነው። በግንኙነት ላይ ፈሰስ ማድረግ ወይም ኢንቨስት ማድረግ ጠንካራ ግንኙነት እንዲኖረን እንደ እጽዋት በደንብ እንክብካቤ ልንሰጥ ይገባል። ለዛ ግንኙነት የፈለግ ነው ግንኙነት ከሆነ የቤተሰብ፣ የወዳጅነት፣ የትዳር፣ የፍቅር፣ የማህበራዊ ህይወት ግንኙነቶች ሁሉ አሉ በዙሪያችን፣ በዚህ ውስጥ የሚያልፉ ናቸው። ኢንቨስት ያደረኩበት ነው ወይ? እንደግፋለን፣ እንደገፋለን፣ ድጋፍ እንጠይቃለን፣ ድጋፍ እንሰጣለን፣ ለሌሎች እንሰጣለን፣ እንቀበላለን፣ እናጋራለን፣ እንጋራለን፣ ዋስትና እንሰጣለን፣ ዋስትና እናገኛለን። በነኚህ ግንኙነቶች ውስጥ እሱን እያረጋገጡ መሄድ ነው። ሌላኛው ጤናን መጠበቅ ነው። የአእምሮ ጤና አለ፣ የስነ ልቦና ጤና አለ፣ አካላዊ ጤና አለ። እዚህ ውስጥ ብዙ ነገር እናነሳለን። ምግብ፣ ሀሳብ፣ አመለካከት፣ ስሜት ብዙ ናቸው። እሱንም ወዴት እያጋደለ ነው የሚለውን መፈተሽ ያስፈልጋል። የገንዘብ ትርፍ ወይም ፋይናንሻል ፕሮፊት የሚለው ከህይወታችን ውስጥ ቅድም ከምንላቸው ነገሮች ይቅደሙ እንጂ ይሄኛውም ይመጣል። የገንዘብ ጽንሰ ሀሳብን ማወቅ፣ በነገራችን ላይ የፋይናንስ ኮንሰፕት ያላቸው ሰዎች አሉ፣ ግን ብዙ ብር የላቸው አትርፏዋል አላተርፉ፣ ባላቸው ገንዘብ ውስጥ ይኖራሉ። ቅድም ካልነው ነገር ጋር የሚሄድ ነው። የህይወት መርህ ያላቸው በመርህ ውስጥ ዋናው ነገር ተረጋግተው እየኖሩ ነው የሚለውን ሊያስመሰክሩ ይችላሉ። ስለ ገንዘብ ሲወራ አዲሳቸው አይደለም። ስለ ገንዘብ ሲወራ ሌሎችን ማማከር ይችላሉ። ስለ ገንዘብ ሲወራ አይደነግጡም፣ ወይም አይፋዘዙም፣ ወይም ተስፋ አይቆርጡም። ለሌሎች የሚተርፍ ብዙ ሀሳብ ያላቸው ሰዎች ናቸው። ያወቅነው ነገር የበለጠ ትርጉም ይሰጠናል። ስለዚህ ያለንን የገንዘብ አቅም ማወቅ፣ በገንዘባችን ምን እንደምናደርግ መወሰን፣ በገንዘብ አቅም መረጋጋት መቻል ስለሚሰጠን ነው። የገንዘብ ትርፍ ወይም ፋይናንሻል ፕሮፊት ላይ ይሄ የተዘረዘረው ከዚሁ ከገንዘብ ጉዳይ ጋር የሚሄደው የኢንቨስትመንት ስልቶችን የሚመለከት ነው። ሰዎች በዚህ ምድር ላይ ሲኖሩ ስልቶች አሏቸው። ድሃ ከምንላቸው ሰዎች ጀምሮ ትላልቅ እንግዲህ ሀብት ገንብተዋል እስከምንላቸው ድረስ ስልቶች አሉ። ገንዘብ ፈሰስ የሚደረግባቸው ብዙ አማራጮችን ፈልጎ የማግኘት ስልት፣ የረዥም ጊዜ የፋይናንስ ግቦችን አስቀድሞ መለየትና ቀድሞ መስራት፣ የብድር አስተዳደር፣ ከብድር ነጻ መሆን፣ ብድር ሌላ ህይወታችንን እንዳያናጋ ዘዴ አበጅቶ መኖር። በተለይ ከፍ ያለ ወለድ የሚከፈልበት ብድር ውስጥ ያለን ሰዎች ካለን ዘርፈ ብዙ የህይወታችንን የገንዘብ ፍሰት ማወቅና ማስተዳደር ገንዘብ ከየት ነው የመጣልኝ ወዴት ነው እየሄደብኝ ያለው የሚለውን ማወቅን ያካትታል። በቁጠባ በኢንቨስትመንትና እሴቶች በምንላቸው ነገሮች ውስጥ እነኚህን ሀብቶቻችንን በመንከባከብ የገንዘብ ነጻነታችንን ማረጋገጥ መቻል የህይወት ትርፍ ነው ተብሏል። ከገንዘብና ቁሳቁስ ውጪ ያሉ የህይወት ትርፎቹን አስቀድሟል። ይሄ የህይወት ትርፍ ያለው ነገር። ስለዚህ አስቀድሞ ያንን ነገር የተካነበት ሰው ይሄ አይከብደው ማለት ነው። ለዛ ነው አሁን የምናወራቸውን ነገሮች በቀላሉ ማስቀመጥ የሚኖርብን። ጤናማ ያልሆኑ የህይወት ትርፎች ምንድን ናቸው? እሱን ከማውራታችን በፊት ሁልጊዜ ጤናማ ያልሆኑ የቢዝነስ ትርፎች ሲባል የምናወራቸው ነገሮች ስለተደጋገሙ እሱ ስለሚገባን እሱን እናአስቀድም። አንድ ሰው ትንሽ የሚሆን ትልቅ ቢዝነስ ሲሰራ ጤናማ ያልሆነ የቢዝነስ ትርፍ ያለህ እንዲባል የሚያደርጉት ነገሮች ደንበኞችን ጎድቶ ማትረፍ፣ ለምሳሌ መረጃ እንዳያገኙ አድርጎ አጋኖ አጭበርብሮ ያተረፈ ሁሉ አተረፍኩ ብሎ አፉን ሞልቶ ያወራል። ማግበስበስ፣ ከተወሰነለት ፐርሰንት በላይ መውሰድ። እያንዳንዱ ትርፍ የራሱ ፐርሰንት አለው። ጤናማ ነው አይደለም የሚያስብለው ወጪ ሳያወጡ ማትረፍ፣ ለሰራተኛ ሳይከፍሉ የሚያተርፉ ሰዎች አሉ። ማህበራዊ ኃላፊነትን ሳይወጡ የሚያተርፉ አሉ። ግብር ሳይከፍሉ ጉልበትና እውቀት እየበዘበዙ የሚያተርፉ አሉ። ያልተገባ ዋጋ እየጨመሩ የሚያተርፉ አሉ። የደንበኞችን ፍላጎት ወደ ጎን ብሎ፣ ለምሳሌ ደንበኛ እርካታ ሳያገኝ የተሳሳተ ውሳኔ የተሰጠበት አገልግሎትና ምርት ተጠቃሚ ሆኖ ባለቢዝነሱ ግን ትርፍ አገኘው ሊል ይችላል። ውጤቱ ምን ይሆናል? እምነት ያልገነባ ትላንትም ስናወራ እንደነበረው ሰራተኞቹ ማይወዱት ደንበኞቹ ጥርስ የነከሱበት ብራንዱ ያልተገነባ ተልእኮ በውል ያልታወቀ ሆኖ መጨረሻ ላይ የፍጆን ጊዜ ፍ መፍረሱ አይቀርም ይሄ ቢዝነስ። ስለዚህ ወደ ህይወት እናምጣውና ጤናማ ያልሆኑ የህይወት ትርፎች ውስጥ አንደኛው እነሱ ኪዊክ ጌን ይሉታል። በጣም በፍጥነት ሁሉም ነገር በችኮላ ቶሎ ቶሎ እንዲሆን መፈለግ፣ በህይወት ሂደት አለማመን ፈጣን ብዙ ነገሮችን ማግኘት መፈለግ። ህይወት በባህሪዋ ሂደት ናት ወይም ፕሮሰስ ናት። እኛ ግን በተገላቢጦሹ፣ ትምህርቱም ቶሎ የሚያልቅ ምን አራት አመት ያስቆያል ሰባት አመት ሰባት ቀን ቢሆንልን፣ ሰባት ሰዓት ቢሆንልን እንደዛ እንፈልጋለን። ትዳሩም ቶሎ እንዲመጣ፣ ልጆቹም ቶሎ ቶሎ ተወልዶ ቶሎ አድገው እንድናያቸው ሙያችንም ቶሎ እንዲመነደግ ገንዘቡም ቶሎ እንዲያጥለቀልቀን ምግቡንም ቶሎ ቶሎ በልተን እንድንነሳ ሀብቱንም ቶሎ ቶሎ ገንብተን በቃ የሆነ ዳይናስቲ ውስጥ መገኘት። ይሄን ግን የምንመኘው መቼ ነው? ገና አስራ ስድስት አመታችን ነው ወይም ሀያ አንድ አመታችን ነው ነው ሌላው ግን ይሄ አሁን ቅድም እንዳለው ውጤቱ ምን ይሆናል በህይወታችን በጣም በፍጥነት ብዙ ነገር እንዲሆን ስንፈልግ የጤና መጓደል ብዙ ሰዎች ጤናቸው ይጓደላል መሀል ላይ ለምን የሄዱበት መንገድ ሲፈተሽ ከዚህ ውጪ ላይሆን ይችላል የአእምሮ ህመም የልብ ህመም ደም ግፊት ካንሰር ይሄ ተላላፊ ያልሆኑ አለማችን ላይ በብዙ መንገድ እያሰጉን ያሉት ህመሞች ሊጓደል ይችላል የህይወት ጥራት ችግር አንዱ መገለጫ ይሆናል። በህይወት መደሰት አለመቻል፣ የውጥረት መጨመር፣ ሰዓትን በአግባቡ ለሚገባው ነገር መስጠት አለመቻል፣ የውጥረት መጨመር፣ በህይወት አለመደሰት፣ አለመረጋጋት። ይሄ ደግሞ ከማህበራዊ ህይወት የመገለል ስሜትንና መገለጫን ይዞብን ይመጣል። በምግብ መጎዳት፣ ምግብ ቀርቦላቸው ማይበሉ አሉ፣ ምግብን አላግባብ የሚያግበሰብሱ ሰዎች አሉ። ከሁለት አንዱ ልንሆን እንችላለን። ማስተዳደር የማንችላቸው ነገሮች ይበዙብናል። ዙሪያችን ገንዘብ ማስተዳደር ያቅተናል፣ ቤታችንን ማስተዳደር ያቅተናል። ጊዜያችንን፣ ጤናችንን፣ ግንኙነታችንን፣ ስራችንን፣ መንደራችንን፣ አለማችንን ማስተዳደር እንዳንችል ያደርጋል በሚል ተቀምጧል። ስለዚህ ከህይወት አተረፍኩም አከስርኩም ለማለት መስፈርቶቹን ብናያቸው አሳማኝ ይሆናሉ። ጥሩ እሺ፣ ከህይወት ምን አተረፍን? ምን ነገሮች ሲያከስሩናል? የሚለውን የሰማ ነው